ክርስቲያኖች ናችሁ፣ የመንግስት ሰማያት ሙሽራዎች ናቸው። አደራ አላቸዋለሁ። ከዚያ በአለፈ ደግሞ ምናልባት ሁለት ሺህ አንድ ላይ እር ላይ መንግስት እንድታሰሩ ወስኖብኝ ጠቅላይ ቤተ ክህነት ስብሰባ ተደርጎ ስብሰባው ላይ እንድታሰር ተወስኖብኝ ስምንት ጳጳሳት ወሰኑ። ከሀያ ሶስቱ ጳጳሳት ስምንት ጳጳሳት ወስነውብኛል። ይሄ ነው ይሄ ነው ብዬ መጥራት ስላልፈለኩ ነው። ከመሪዎች ደግሞ ባለስልጣናት በረከት ስምኦን ብቻ ይታሰር ተብሎ ሲወስንብኝ ወርቅነህ ገበየሁ የፌዴራል ፖሊስ ኮሚሽነሩ ለአንድ ቀን አሳስሮ ወደ ሱዳን እንድሸሽ ያደረገ አንዱ ስ ነው። አባይ ታዬ የሚባል መንግስት ምንትን ነበር ለስልጣን ደግሞ እንዳይታሰር ብሎ ትንሽ ተከራክረውልኛል። ስድስት ባለስልጣናት እንድታሰር ወስነው ከሰው የነበር ሰው ባልነቃበት ሰዓት ተከስሽ የታሰሬ ከሸሸሁበት እንድመጣ ተደርጌ እንግዲህ እነ ምረተ እነ ተስፋዬ ሞሲሳ ወደ አራሪ የሸሹበት ጊዜ ነበር። ያን ጊዜ እና ጥር አስራ ሰባት ቀን ተወስኖብኝ ነበር። ከዚያ እስር ቤት አውጥተው ሰዎች ሰልፍ ወጥተው ነበረ። እኔ ከታሰርኩበት እናቶች ሰልፍ ወጥተው ከእስር ቤት ቀይረው አውድ ከወርቅ ነገር የፌዴራል ፖሊስ ኮሚሽነሩ ለአቡነ ሳሙኤል አሳልፈው ሰጥቶ ወደ ሱዳን እንድሸሽ ያደረገብኝ የሸሸውበት ጊዜ ነበረ። ቦምብ በላያችን ካለንበት ቤት ወድቆ ከፍርስራሹ ወጥተናል። አልጋ ምናምን በላያችን ሁሉ ወድቆ እኛ ግን ጭረት ሳይኖረን የወጣንበት ጊዜ ሁሉ ነበረ። ብዙ ደብረ ጉራቻ የሚባል አገር ተከትለው መጥተው ከፖሊስ ጣቢያ ገብቼ አድሬ ፖሊስ ጣቢያ እስከ ደሸ አድራሻይን አጥፍቶ የሸኘ ጊዜ ሁሉ ነበረ። ብዙ መከራዎች አልፈዋል። ያ መከራ አልፎ ተደብቄ ነው የምኖር። አሁንም ተደብቄ እየኖርኩኝ፣ ቁስል እንዳትሆኑኝ፣ እንዳታሳምሙኝ፣ እንዳላዝን። ባዘንኩ ቁጥር መከራ ይመጣል እንጂ ሌላም ይመጣ በእኔም ይመጣ የለም፣ በእናንተ ግን መከራው እየጠናባችሁ ይመጣል። አዝናለው፣ ሳዝን ክፉ ነኝ። አዝናለው ሳዝን ደግሞ ያን ግደለው ያን ቆረጠው ብዬ አላዝንም። አምላኬ ምን አድርጄ ነው ብዬ በአምላኬ ፊት ባለቀስኩ ቁጥር መከራችሁ እየከረረ እየጸናባችሁ፣ ምንም ሆኑ ምንም ሆኑ በመሀል ጣልቃ ገብቶ ሙስሊሙም ገብቶ ሌላውም ገብቶ እየተናገረ እየሰማ እያዳመጠም ከሆነ ካዘንኩበት የማሳስበው ወደ ክርስቶስ ነው። ክርስቶስን ሳሳስበው ደግሞ አሁን ያደረሱብኝ ሰዎች ምን እንደደረሰባቸው ስለማወቅ ነው። እና እንዳላዝንባችሁ ተጠንቀቁ ለማለት ፈልጌ ነው። አመሰግናለሁ ስላገኘኋችሁ፣ ሁሉ ደስ ብሎኛል። እግዚአብሔር ያክብራችሁ። ዓይናችሁ ስለተገለጠ ዓይናችሁ ስለበራ ወደ እኔ ስለመጣችሁ አምላክ እግዚአብሔር ዓይናችሁን ገልጾ ከኔ ጋር ስላገናኛችሁ ክብር ምስጋና ለስሙ ይሁንልኝ። አመሰግናዋለሁ አምላኬን። እናንተንም በያላችሁበት አማኒ ይጠብቃችሁ፣ ከክፉ ነገር ይሰውራችሁ ከዘመን ጠጥ ያወጣችሁ መልካም ጊዜ መጥቶ ሰላም ምክርም አንድነትን ሆነን እግዚአብሔርን የምናመልክበት ለሰው ክፉ ሁሉ የማያስተንበት እግዚአብሔር ብቻ እያመለኩ የሚኖሩበትን ዘመን እግዚአብሔር ያሳያችኋለሁ። እግዚአብሔር ያክብርልኝ ይጠብቅልኝ። ያው ብዙ ጊዜ ስልክ አላነሳም። የማነሳባቸው ሰዓቶች አሉ። የጸሎት ሰዓት ከሆነ ላላነሳ እችላለሁ፣ እና ምናልባት መልዕክት ማስቀመጥ ትችላላችሁ። ስልክ እንደፈለጋችሁ ሰዓት ላታገኙ ትችላላችሁ። የጸሎት ሰዓት አለሽ፣ በዛን ሰዓት ከገባው ስልክ አታገኙኝ እና መልእክት ግን አስቀምጣችሁ ልመልስላችሁ እችላለሁ፣ ወይ መልእክት ላደረግላችሁ እችላለሁ። ያው እዚህ ኢትዮጵያ ውስጥ ተሰራላችሁ ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይጠብቅልኝ። በኖሯችሁ በውሏችሁ በህይወታችሁ አማኑ የልክትም ሁለታም ላስተባርካችሁ። ሰላም ሆኑልኝ። እግዚአብሔር ይስጥልን ቢኒ ያቁም። ቢኒ እግዚአብሔር ይስጥልን፣ እናመሰግናለን። ዛሬም ኦርቶዶክስ ነኝ፣ ጓደኛዬ ሙስሊም ነው፣ እኔ ፍቅረኛ የምናምን ሙስሊም ናት፣ ፍቅረኛ የምናምን ነገር ፕሮቴስታንት ነው። ዛሬም

እንደው ዘጠና ፐርሰንቱ ብታይ ዘማርያም ፍቅረኛ ሙስሊም ነው። ዘማርያም ጓደኛ የፕሮቴስታንት ነው። ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ እቅበት እንኳን ሊሰራበት ቀርቶ መቆም እንኳን አልቻለም ዛሬ። ስለዚህ ድካማቸውን ዱጋመድ እያደረግን ነው። ይህንን ሁሉ ሳናስተካከል ጠቅላይ ቤት ተገናኝታለሁ ይላል። ቆሙ። መጀመሪያ ቁም አንተ፣ መጀመሪያ አንቺ ቁሚ።

እባክሽን እገሊትን ጠይቋት፣ እገሊትን አናግሯት፣ እገሊን አናግሩት። ደግሞ እኮ ሚገርማን ቢሆን ጥሩ ነው። የሆነ ዝም ብሎ እኮ አለማዊ ሰው ምናምን ቆጥር አለም የሰንበት ተማሪ የሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው። ጓደኞቻቸውን በዚህ ሆኑት አበሳረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማየት ድካማቸው እንዲገባን ከፈለግም የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ልገኝ ቢያንስ እንኳ እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ቤተክርስቲያን መሆን አለበት መሆን አለባት ከሚል እንኳን መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት የሄዱ አባቶች ሄዱ፣ ሲኖዶስ የትሄደ፣ ጠቅላይ ቤት የትሄደ፣ አሁን ያምራል ብቻቸውን እየተደረገ አለ ደግሞ እየተቃየሩ ማማዬ ስትገባ አንዱ አንዱ ስትገባ አንዱ አንዱ ሲገባ አንዱ አንዱ ሲገባ አንዱ አንዱ እየተቀባበለ ነው። ልክ ስራ እየተሰጠ አንተ አንቺ አንቺ ግዴታ ነው። አንተ አንተ አንተ ግዴታ ነው። አንተ አንተ ኃላፊነት አለብህ። እናንተ ግን ተኙ። የእነሱ ግን ግዴታ ነው። ማኑ ደና ሸክም እየሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ያቺ እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰብሮ ነው እንጂ ሞት እንዱት ቅዝመት ናት። አለቀ ነጋው። ማማይ ካለፈች በኋላ እንደዚህ ሆነሽ ማማ ምንም አይጠቅምም። መተካት ነው የሚጀምረው። ምንድን ነው እኔ ኦርቶዶክስ ክርስቲያን ሆኜ የእነሱ እቅበት ነው የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ እኔም ወንድሞቼን በመታደግ እተባበራለሁ። ባልንጀራ አታርጓችሁ አልተባለም። አብራችሁ አትማሩ አብራችሁ አንድ መሸክት አትስሩ አልተባለም። የትዳር አጋር እያደረክ ፍቅረኛ አርገሽ በጣም የሚገርሙ ከሆነጣ። እኔ አሁን አይታይም የሰው ፕሮፋይል እንጂ ከፍታችሁ ተለዩ። በጣም ተዝናላችሁ ጓደኛ ሙስሊም ነውና ጓደኛ ፍቅረኛ እንደዚህ ናትና እባካችን እዚህ ብታናገሩ ይሄ ሁሉ እቅበት ነው የተሰራ። ፕሮፋይሉ ከእፎይ ጎን ነኝ ሳክሳር ለሜ በአረዳ ቋንቋ ምን ያደርጋል? አሁን ይሄ ሰው መጀመሪያ ከራስ ጎኑን ከእፎይ ጎን ከመቆም መጀመሪያ ከራስ ጎኑን መጀመሪያ ከዚህ አሁን ውጡ። ይሄ ከማድመ ከማጨብጨብና ወደ ተቋማዊ ስራ እንግባ። ካጨብጨብነት እንውጣና ወደ ትክክለኛ ስራ እንግባ። እኔ ማነኝ? የእስልምና እቅበተ እምነት ስራዎችን እየሰራውን ነው ያለው ራሴን ጠብቅ ያለው ሲቀጥል ቤተሰቦችን፣ ሲቀጥል ጓደኞችን፣ ሲቀጥል ወዳጆችን አድኛለሁ። እስልም ላይ ጥያቄ ላለው ሰው ሂዱ፣ ወደ እነ እፎይ ቤት ሂዱ፣ እነማማ ይጋግቢ አናገረተውስ ብያለው። ይህን ስራ ሰርቻለሁ እኔ ስለ ቤተሰቦች ስለጓደኞች ኃላፊነት ወስጃለሁ። ከዛ ቀጥለ ነው ጠቅላይ ቤተ ክህነት የት አለ የሚባለው። ልጆቹን ድካማቸውን እያደከም እያጠፋ ነው። እኛን እስልምና ሊገሉ ይፈልጋል። እሱማ ስራው እኮ ነው። ምን ሰበር ዜና ነው? እንደሱ ገደለው፣ ፍለጠው፣ ቆረጠው፣ ዛሬ ነው የሰማችሁት? እሱ እኮ ሰበር ዜና እኮ አይደለም። ሰበር ዜና የሆን ነው እኛ ነን። ሃይማኖት እየቀያየርን ከማይመስለን ሰው ጋር የማይሆን ቦታ እየወደቅን እየጨፈርን እየደነስን ከኦርቶዶክሳዊ ስነ ምግባር የማይገባ ስራ እየሰራን ያለ ነው። መከራ የሆን ነው እኛ ነን። ሰበር ዜና የኛ ህይወት ነው የሆነው። ምን አዲስ ነገር አለ? እነሱ ከምታየት ምን የማይሆን ነገር ነው? ቢኒያም ላይ እኮ አየህ ነው እፎይ። በፊት እኮ ቢኒያምን እኮ አየህ ነው። አስራ አምስት ዓመት ተሰዶ እኮ ነው ያለው ምን አዲስ ዜና ነው? እንደ እፎይ ከሞት አፋፍ እኮ ተርፎ እኮ ሰማው። እኮ ቢኒ ሞቶም ቢሆን እኮ ትዝ ይለን ነበረ ይላል። ከዛ የዛሬ 15 ዓመት እንደዚህ የሆነ ሰው ምናምን እንደዚህ ሆኖ ነበረ፣ ነፍሱ ሊማር ነው ይባላል። ከሞተም ሞተ ነው። የእነሱ እኮ ሰበር ዜና እኮ አይደለም። የእኛን የሆነው ዛሬ ከፕሮቴስታንት ጓደኛ ጋር ስናላቃት፣ ነገ ደግሞ ከሙስሊም ጋር እናላቃታል ዛሬ ከሆነች ሙስሊም ፍቅረኛ ጋር ስናላቀው ነገ ደግሞ ከጴንጤ ጋር ሄደ። መከራ የሆነው እኮ እኛንን እነሱን አስተምረን እንመልስ ወይስ የኛን ሰዎች አረባ ከሽታ ይሁን በል ደግሞ እኮ ሄዳ ሄዳ ጨልጣ ጭርጥ አርጋ ከገባችበት በኋላ ምን እናርገኛል? እና ይሄ የኛ ህይወት ሲቃና ነው ልጆቻችን ወንድሞቻችን መደገፍ የሚቻለው። እኔ ማሰበው በዚህ ነው። በቃ እውነተኛ ክርስቲያን ናችሁ። ማሽቀበጥ አትወዱ። ዱኢት ክርስትናውን በቃ በቃ ከፎይ ጎን መሆን ትፈልጋለህ። ስለ ሃይማኖት ቁም። ስለ ኦርቶዶክስነት ቁም። እራስን መርምር። ሰው አትጥላ። በእምነት ከማይመስላችሁ ሰው ጋር በማይመቻካል አትጠመዱ። ቅሱን ስሩ። ይህንን ማድረግ ይህንን ካለፍከው በኋላ አሁን ቁ አሁን ብትናገር ድምፅ አለን።

እንቅልፍ እስከ ማጣት እኮ ነው ዋጋ እየተከፈለ ያለ። እናንተ ቀላል ነገር መስሏችኋል? ስድብ እየተቀበሉ እንቅልፍ እስከ፣ በነገራችን ላይ እንቅልፍ ማጣት እራሱ በሽታ ነው። እንቅልፍ ማግኘት እኮ ጤና ነው፣ ታውቃላችሁ። ዋጋ እየተከፈለ ለቤተክርስቲያን